ክብርት ወይዘሮ ሸዊት ሻንካ የኢፌዴሪ ባህልና ስፖርት ሚኒስቴር ሚኒስትር ክቡር ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል እርዕሰ መስተዳድር ክብርት ዶክተር ሙሉነሽ ደሴ በምክትል እርዕሰ መስተዳደር ማዕረግ፣ የማህበራዊ ክላስተር አስተባባሪ እና የትምህርት ቢሮ ኃላፊ ክቡር አቶ ሳሙኤል ሞላል፣ የደሴ ከተማ ከንቲባ ክቡር አቶ አሊ መኮንን፣ የደቡብ ወሎ ዞን ዋና አስተዳዳሪ ክቡር አቶ ኢሳያስ ጅራ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ክቡር አቶ አበረ መኩሪያ፣ የአማራ ልማት ማህበር ምክትል ስራ አስፈጻሚ ክቡር ዶክተር ቢራራ በዜ፣ የጸደይ ባንክ ኮርፖሬት ማርኬቲንግ እና ኮሚኒኬሽን ዳይሬክተር፣ የተከበራችሁ የዚህ ውድድር ተሳታፊ ስፖርተኞች፣ አሰልጣኞች፣ ቡድን መሪዎች፣ መላው ልዑካን ቡድን አባላት እንኳን ለዘጠነኛው የመላው አማራ ጨዋታዎች በሰላም አደረሳችሁ። እንኳን ወደ ውቢቷ ደሴ ከተማ በደህና መጣችሁ ለማለት እፈልጋለሁ። ስፖርት ለአንድ ሀገር ማህበራዊም ሆነ ኢኮኖሚያዊ እድገት ያለው አስተዋጽኦ ከፍተኛ ነው። ስፖርት በአካልም ሆነ በአእምሮ የዳበረ ጤነኛና አምራች ዜጋን ለመፍጠር የጎላ ድርሻ አለው። እንደ መላው አማራ ጨዋታዎች ያሉ ስፖርት አድዶች በየአካባቢው በማድረግ በሕዝቦች መካከል መቀራረብን ከመፈጠሩ ባሻገር የስፖርት ቱሪዝምን በማስፋፋት ኢኮኖሚያዊ መነቃቃትን የሚፈጥር ትልቅ ልማት ነው። ስፖርት ወዳጅነትና መቀራረብን በመፍጠር ለሰላም መስፈን ከፍተኛ ድርሻ አለው። ባለፉት ጊዜያት በክልላችን የተፈጠረውን የሰላም መደፍረስ ተከትሎ ስፖርት ለሰላም ሰላም ለሁሉም በሚል መሪ ቃል ለተለያዩ ስፖርታዊ ውድድሮችን በአካል ብቃት እንቅስቃሴዎችና በየአካባቢው በማካሄድ የሰላም አስፈላጊነትና ስፖርት ለሰላም ያለውን አበርክቶ ለሕዝብ ለማስተዋወቅ ተችሏል። ክብራትና ክብራት ስፖርት የሕዝብና የሀገርን ክብርን ማሳያ አይነተኛ መሳሪያም ነው። በዚህ ረገድ ስፖርተኞች በተለያዩ ሀገር አቀፍ ውድድሮች በመሳተፍ እና አሸናፊ በመሆን የሀገራቸውንና የክልላቸውን የአካባቢያቸውን ስም ከፍ ብሎ እንዲጠራ የሚያደርጉ ተጋሎ በጣም ከፍተኛ ነው። በያዝነው በጀት ዓመት በበጀትና በጸጥታ ችግር የተፈተን ቢሆንም በማዕከላዊ ኢትዮጵያ ሆሳና ከተማ በተካሄደው ሀያ ሁለተኛው የኢትዮጵያ ባህል ስፖርቶች ውድድርና 18ተኛው የባህል ፌስቲቫል የተሳተፈው የአማራ ክልል ባህል ስፖርት ልዑካን እስከ መጨረሻው ሰዓት ድረስ ለአስጨራሽ ምክክል በማድረግና አሸናፊ ሆኑ በመመለስ የክልሉን ሕዝብና መንግስት ያኮራ ውጤት ማስመዝገብ ተችሏል። በዚህ አጋጣሚ በዚህ ውድድር ተሳትፈው ያላቸውን ሁሉ ሳይሰስቱ ለሰጡ ስፖርተኞችና አሰልጣኞች ከፍ ያለ ምስጋና በክልሉ ስፖርት ምክር ቤትና በራሴ ስም ምስጋናዬን ለማቅረብ እወዳለሁ። ስፖርት ከፍተኛ ንቅናቄ ይጠይቃል። የሀገራችን ስፖርት እንደ ሌሎች ሀገሮች ራሱን መደገፍን እስኪጀምር ድረስ ሀብት ያስፈልገዋል። የሀገራችን ኢኮኖሚያዊ አቅም ውስን ቢሆንም ስፖርቱን ከሚያበረክተው ዘላቂ ጥቅም አንጻር ከነውስንነቱ ቢሆን ስፖርቱን ለመደገፍ የሚደረገው ጥረት የሚበረታታ ነው። የክልሉ መንግስት ለስፖርት እድገት የስፖርት ማዘውተሪያ ቦታዎችና ማስፋፊያ መሰረተ ልማት ማሟላት ያለውን ፋይዳ በመረዳት በየአካባቢው የተለያዩ ስራዎችን ለመስራት ከፍተኛ ጥረት የተደረገ ነው። የክልሉ መንግስት የሀገር ምልክት የሆነውን የባህር ዳር ዓለም አቀፍ ስቴዲየም ግንባታ ዓለም አቀፍ መስፈርቱን አሟልቶ እንዲጠናቀቅ ከፍተኛ በጀት በመመደብ እያደረገ ያለው ትልቅ ተግባር ከፍተኛ ምስጋና ለማቅረብ እወዳለሁ። በዚህ አጋጣሚ መደበኛ ስፖርታዊ ስልጠናዎችና ውድድሮችን ለማካሄድ ሀብት የሚጠይቅ በመሆኑ ስፖርቱ ደረጃ በደረጃ የህዝብ እስከሚሆን ድረስ ውጤታማና ለሀገር የሚጠቅሙ ስፖርተኞችን ለማፍራት መንግስት የበጀት ድጋፍ ወሳኝ በመሆኑ ተጠናክሮ ሊቀጥል እንደሚገባ ለማሳሰብ እወዳለሁ። ክቡራትና ክቡራን የመላው አማራ ጨዋታዎች በክልላችን ትልቁና በርካታ ስፖርተኞችን በተለያየ የስፖርት አይነቶች የሚያሳትፍ ተጠባቂ የውድድር መድረክ ነው። በየሁለት ዓመቱ በኦሎምፒክ መንፈስ የሚካሄደው ይህ ውድድር በየአካባቢው እምቅ አቅም ያላቸውን ታዳጊዎች የውድድር እድል በመስጠት ክልላቸውና ሀገራቸውን የሚጠቅሙ ዜጎች ለመፍጠር የሚያስችል ተወዳጅ ውድድር ነው። ዘጠነኛ የመላ አማራ ጨዋታዎች የወሎ ባህል አምባ በሆነችው በውቧ ደሴ ከተማ ከዛሬ ግንቦት ሶስት ጀምሮ ለተከታታይ አስራ ሁለት ቀናት በድምቀት ሲካሄድ ይቆያል። ይህ ትልቅ ውድድር አራት መሠረታዊ ዓላማዎችን ለማሳካት በማሰብ ተዘጋጅቷል። የመጀመሪያው እንደ መላ አማራ ጨዋታዎች ያሉና ሌሎች መሰሉ ውድድሮችን በየጊዜው በማካሄድ እምቅ አቅም ያላቸውና ለክልሉም ሆነ ለሀገራቸው የሚጠቅሙ ውጤታማ ተኪ ስፖርተኞችን ማፍራት ነው። ሌላው ተቋርጦ የነበረውና በያዝነው ወር መጨረሻ በኦሮሚያ ክልል አስተናጋጅነት ጅማ ከተማ በድምቀት የሚካሄደው ስድስተኛውን የመላ ኢትዮጵያ ጨዋታዎች ክልሉን በመወከል የሚሳተፉ በብቃታቸውና በስነምግባራቸው የተመሰገኑ ብቁ ስፖርተኞችን የሚለዩበት ይሆናል። ሶስተኛው እንዲህ አይነት ትልቅ ውድድር በማካሄድ በክልሉ ተከስቶ የነበረውን የሰላም መደፍረስ የተቀዛቀዘውን ስፖርታዊ እንቅስቃሴ ማነቃቃትና ስፖርት ለሰላም እና ለወዳጅነት የሚለውን መርህ በመከተል የተገኘውን አንጻራዊ ሰላም እንዲጸና ማድረግ ሲሆን በተመሳሳይ ከተለያዩ ዞኖችና ከተሞች የመጡ ስፖርተኞችና ልዑካን ቡድኖች እርስ በርስ እንዲገናኙና እንዲተዋወቁ በማድረግ ልምዳቸውንና ባህላቸውን የሚለዋወጥበት እንዲሁም ወዳጅነትን የሚፈጥሩበት መድረክ ነው። በመጨረሻም በዚህ ውድድር ሴቶችና አካል ጉዳተኞችን በማሳተፍ የስፖርት አካታችነትና ተሳትፎን በማረጋገጥ ጭምር ታስቦ የተዘጋጀ ውድድር ነው። በዚህ የዘጠነኛው መላ አማራ ጨዋታዎች በ18 ዞኖች እና ብሔረሰብ ዞኖች እንዲሁም ከተማ አስተዳደሮች የተውጣጡ ከአምስት ሺህ በላይ ስፖርተኞችና ልዑካን ቡድኖች እንዲሁም በ19 የስፖርት አይነቶች ሲፎካከሩ ይቆያል። በውድድሩ ከ1500 በላይ የሚሆኑት ሴቶች ሲሆኑ ከ400 በላይ የሚሆኑት ደግሞ አካል ጉዳተኛ ስፖርተኞች ናቸው። ክቡራትና ክቡራን፣ በያዝነው በጀት ዓመት ቢሮው የገጠመውን የበጀት ችግር ተከትሎ ይህንም ውድር ጨምሮ ሌሎች ሀገር አቀፍ ሆነ ክልላዊ ስልጠናዎችና ውድድሮችን በስፖንሰር እና በተለያዩ አካላት በተገኘ የበጀት ድጋፍ ለማሲያካሄድ ቆይቶ በመሆኑም በዚህ ረገድ ከጎናችን ሆነው የደገፉን አካላት ምስጋና ለማቅረብ ባሳለፍነው ጥር ወር በደቡብ ኢትዮጵያ ወላይታ ሶዶ ከተማ በተካሄደው ስምንተኛ የታዳጊ ወጣቶች የምዘና ውድድር ላይ በቢሮው የገጠመውን ችግር በመረዳት የአማራ ክልል ያልተሳተፈበት ውድድር ውድድር ሊሆን አይገባም በማለት በተለይም ክብርት ወይዘሮ ሸዊ ሻንካ ና አመራሮቻቸው ላደረጉት የበጀት ድጋፍ በክልሉ ስፖርት ምክር ቤት ና በራሴ ስም ላቅ ያለ ምስጋና ለማቅረብ ትወዳለ ይህ የመላው አማራ ጨዋታዎች ውድድር በስኬት እንዲካሄድ የዘወትር ተባባሪዎችና የክልሉ የልማት አቅም የሆነው አልማ የሁሉም ባንክ የሆነው ጸደይ ባንክ የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ አትሌቲክስ ፌዴሬሽን የኢትዮጵያ ኦሎምፒክ ኮሚቴ ዋናው ትጥቅ አምራች ድርጅት ከጎናችን በመሆናችሁ እጅግ አድርጌ እያመሰገንኩ ይህ ውድድር ውጤታማ እንደሚሆን እንዲሆን የበኩላችሁን ድጋፍ እያደረጋችሁ ለቀረበው ጥያቄ ቀና ምላሽ ለሰጡ አካላት በሙሉ እጅግ አድርጌ አመሰግናለሁ በመጨረሻ በዚህ ትልቅ ውድድር ላይ ለመሳተፍ ረጅም ርቀት ተጉዛችሁ እዚህ ለተገኛችሁና ለስፖርቱ ያላችሁን ክብር ላሳያችሁ የስፖርት ልዑካን ቡድን ከፍ ያለ ምስጋናን እያቀረብ ከሰው ወዳዱ የወሎ ሕዝብ ጋር የሚኖራችሁን ቆይታ አስደሳች እንደሚሆኑ ሙሉ እምነቴ ነው። ውድድራችሁ ከውጤት በዘለለ ስፖርታዊ ጨዋነት ባከበረና ከወንድሞቻችሁና እህቶቻችሁ ጋር አንድነትን፣ ፍቅርን ለማጠናከር ትጠቀሙበት ዘንድ አደራያል። ክቡር ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ወደዚህ መስጠው ንግግር እንዲያደርጉልኝና ና የዕለቱን የክብር እንግዳ እንዲጋብዙልኝ ጠይቃለሁ። አመሰግናለሁ። ይህን ነገር ሊውጣ ወይስ